እንኳን መጣችሁ ዛሬ የምንወያየው የግል ጄት ባለቤትነት ግን ዛሬ የምናየው ከላይ ከሚያብረቅረቀው ምስል ጀርባ ያለውን ሁኔታ በተለይ የፋይናንስ ሁኔታውን ነው የግል ጄት ባለቤትነት ከመነሻው የመግዣ ዋጋ በላይ እጅግ በጣም ከፍተኛ የሆነ ቀጣይነት ያለው ዓመታዊ ወጪ አለው። እና ይህን ሁሉ ወጪ ያለምንም የፋይናንስ ጫና ለመሸፈን ምን ያህል ሀብት ያስፈልጋል ተብሎ ነው የሚገመተው ከቁጥሮችና ከዶላር ምልክቶች ባሻገር ስላለው የተለየ የእሴት እይታ እንድናስብበት ይመስለኛል። ዋጋና ወጪ ሁሌም አንድ ላይ ሆኖ ይችላሉ ማለት ነው። ዓላማችንም እንግዲህ ከቅንጦት እሳቤው ባሻገር ያለውን ትክክለኛ ወጪ መረዳት ነው። በትክክል ምክንያቱም ጄቱን መግዛት እኮ አንድ ነገር ነው። ዋናው ነገር ያው ቀጣይነት ያለው የስራ ማስኬጃው ወጪው እውነት ነው። ብዙ ሰው ምቾቱን፣ ጊዜ መቆጠቡን፣ ግላዊነቱን እነዚህን ያስባል። ግን የገንዘብ ቁርጠኝነቱ እጅግ በጣም ከፍተኛ ነው። እሺ እስኪን ጀምር በመግዣ ዋጋው። ምንጫችን እንደሚለው ያገለገለ ትንሽ ወይም መካከለኛ ጄት እንኳን ወደ አምስት ሚሊዮን ዶላር አካባቢ ነው። አዲስ ከፈለግን ወይም ትልቅ ደግሞ የቅንጦ ጄቶች ዋጋው በአስር እና በመቶ ሚሊዮኖች ይደርሳል። ልክ ነው። ይሄ ግን ገና መነሻው ነው። በትክክል ዋናው የገንዘብ ቁርጠኝነት የሚታየው በየአመቱ በሚወጣው የሥራ ማስኬጃ ወጪ ነው። እሺ እንደ ጄቱ አይነት፣ አጠቃቀሙ፣ አገልግሎቶቹ፣ እነዚህ ሁሉ ተደምሮ በቀላሉ በአመት ሁለት ሚሊዮን ዶላር ሊደርስ ይችላል። ምናልባትም ከዚያ በላይ። እስኪ ዋነኞቹን ወጪዎችን መጀመሪያ የአብራሪዎችና ና የረዳቶች ደሞዝ ነው። ይሄ ለብቻው ምን ያህል ሊፈጅ ይችላል? በአማካይ እንደ የደረጃው ቢለያይም ወደ አራት መቶ ሺህ ዶላር በዓመት ቢያንስ ሁለት አብራሪዎች ያስፈልጋሉ። በትልልቅ ጄቶች ደግሞ የበረራ አስተናጋጅም ሊያስፈልግ ይችላል። ገና ጄቱ ሳይበር ማለት ነው፣ ይሄ ወጪ ያለ ማለት ነው። ቀጥሎ የማቆሚያ ቦታ ሃንጋር የምንለው ይሄ ውድ ንብረት ጠበቃ ያስፈልገዋል ከአየር ንብረት ጉዳት እና አስተማማኝ ቦታ ግድ ነው። ይም በዓመት ወደ 200000 ዶላር አካባቢ ያስከፍላል። እስካሁን ደመወዝ እና ማቆሚያ ብቻ ከ600000 ዶላር በላይ ሆነ ማለት ነው። አዎ፣ የደመሹ ነው። ሌላስ ትልቅ ወጪ? የነዳጅ ወጪ። ይሄ እንግዲህ ዋናው ተለዋዋጭ ወጪ ነው። በአንድ የበረራ ሰዓት በአማካይ 1800 ዶላር ይገመታል። በአንድ ሰዓት በአንድ ሰዓት። ይሄ ማለት እኮ አንድ ረጅም በረራ አሁን አውሮፓ ለመሄድ በነዳጅ ብቻ በአስር ሺዎች የሚቆጠር ዶላር ይወጣል ማለት ነው በቀላሉ። ከዚያ የኢንሹራንስ ክፍያ አለ። ይህም ቀላል እንዳይመስልሽ በዓመት ወደ መቶ ሺህ ዶላር እሺ። እና የመጨረሻው ምናልባትም፣ ከሁሉም በላይ አስደንጋጩ የጥገና ወጪ፣ የጥገና ወጪ በዓመት በአማካይ አንድ ሚሊዮን ዶላር ሊደርስ ይችላል። አንድ ሚሊዮን አዎ። መደበኛ ምርመራዎች፣ ጥገናዎች፣ ያልተጠበቁ ብልሽቶች፣ የመለዋወጫ ዋጋ እጅግ በጣም ውድ ነው። አንድ ሚሊዮን ዶላር ለጥገና። ይሄ እኮ ሌላ ትንሽ ጄት ሊገዛ ይቻላል ይቻላል። ስለዚህ እነዚህን ዋና ዋና ወጪዎች ስንደምራቸው አራት መቶ ሺህ ሁለት መቶ ሺህ መቶ ሺህ አንድ ሚሊዮን ነዳጁን ሳንጨምር ገና። አዎ ነዳጁን እንደ በረራው ብዛት የሚጨመር ነው። በቀላሉ ከሁለት ሚሊዮን ዶላር በላይ ያወራን ነው ማለት ነው፣ በአመት ያው እንግዲህ፣ እነዚህ ዋነኞቹ ናቸው። የማረፊያ ክፈያ፣ የምድር አገልግሎት፣ ምግብ፣ ሌሎችም ያልተጠበቁ ወጪዎች አሉ እና ይህንን ሁሉ ወጪ ያለምንም የፋይናንስ ጫና ለመሸፈን ምን ያህል ሀብት ያስፈልጋል ተብሎ ነው የሚገመተው። ባለሙያዎች እንደሚሉት ከታክስ በኋላ ከ30 እስከ 50 ሚሊዮን ዶላር የተጣራ ሀብት ሠላሳ እስከ ሃምሳ ሚሊዮን ዶላር አው የተጣራ ሀብት በየዓመቱ ከሁለት ሚሊዮን ዶላር በላይ ለጄት ማስጌጃ ብቻ ለማውጣት ያን ያህል ገንዘብ በባንክ ወይም በሌላ ንብረት መያዝ ማለት ነው። ይህ እኮ ልክ እንደ አንድ አንስተኛ ወይም መካከለኛ ኩምፓኒያ ማስተዳደር ማለት ነው በወጪ ደረጃ። በትክክል አንዳንዴም ከዚያ በላይ ሊሆን ይችላል። ታዲያ ይህን ያህል አቅም ያላቸው ሰዎች ለምንድን ነው ይህን ሁሉ ወጪ የሚያወጡት? ከቅንጦትነቱ ባሻገር ያለው ምክንያት ምንድ ነው? ለነዚህ እጅግ ባለጸጋ ለሆኑ ሰዎች ወይም በጣም ስኬታማ ለሆኑ የንግድ ሰዎች የግል ጄት የትራንስፖርት መንገድ ብቻ አይደለም። እሺ፣ ጊዜን ይቆጥባል፣ ምርጣማነትን ማነትን በእጅጉ ይጨምራል። ከሁሉም በላይ ደግሞ የግል ምስጢርና ደህንነትን ይጠበቃል። ስለዚህ ያ ሁለት ሚሊዮን ዶላር ዓመታዊ ወጪ ለምሳሌ በአስር ሚሊዮን የሚቆጠር ዶላር የንግድ ስምምነትን በሰዓቱ ለመፈጸም ወይም ደግሞ የግል ደህንነትን ለማረጋገጥ ከሚከፈለው ዋጋ አንጻር ሲታይ የተለያየ ትርጉም ይኖረዋል። ስለዚህ ዋጋው የሚለካው በዶላር ብቻ ሳይሆን በጊዜ፣ በምርታማነት፣ በደህንነት፣ በእነዚህም ጭምር ነው ማለት ነው። በጣም ትክክል። የአየር ማረፊያ ሰልፊ፣ መጠበቅ፣ የበረራ መሰረዝ፣ እነዚህ ሁሉ ለነሱ ትልቅ ዋጋ ያስከፍለዋቸዋል። ግልጽ ነው። እንግዲያው የዛሬው ውይይታችን ዋና ነጥብ ግልጽ ይመስለኛል። የግል ጄት ባለቤትነት ከመነሻው የመግዣ ዋጋ በላይ እጅግ በጣም ከፍተኛ የሆነ ቀጣይነት ያለው አመታዊ ወጪ አለው። በአመት ከ2 ሚሊዮን ዶላር በላይ ማስኬጃ፣ ከ5 ሚሊዮን ዶላር በላይ መግዣ እና ይህን ለመደገፍ ከ30-50 ሚሊዮን ዶላር የተጣራ ሀብት። ይህ ለአብዛኛው ሰው ማይታሰብ ለክልክሎ የፋይናንስ ልሂቃን ብቻ የሚቻል ነገር ነው። እውነት ነው። ለመደምደሚያ ግን አንድ ጥያቄ እናንሳ። እስኪ እሺ፣ ማንም እንኳን ውጩ ያው፣ እንዳልሽው ለአብዛኞቻችን ከምናስበው በላይ ቢሆንም ይህን ያህል አቅም ላላቸው ሰዎች የዚህ ወጪ ስሌት ወይም ዋጋ የተለየ ይሆን? እንዴት ማለቴ ጊዜ በሚሊዮኖች ሲተመን ወይም የግል ምስጢራዊነትና ደህንነት ከምንም ነገር በላይ አስፈላጊ ሲሆን፣ ያ የዶላሩ ወጪ ስሌት መሰረታዊ በሆነ መልኩ ይቀየር ይሆን? ይህ ጥያቄ ያው ከቁጥሮችና ከዶላር ምልክቶች ባሻገር ስናለው የተለየ የእሴት እይታ እንድናስብበት ይመስለኛል። ዋጋና ወጪ ሁሌም አንድ ላይ ሆኖ ይችላሉ ማለት ነው። በጣም እናመሰግናለን። አድማጮቻችንም በዚህ ላይ እንዲያስቡበት እንጋብዛለን።